ከዚህ በፊት በኢትዮጵያ ነዳጅ ማደያዎች ሲገነቡ በዘፈቀደ ነበር። ይህንን የአሰራሩ ስንነት እንዲሁም በነዳጅ ማደያዎች ግንባታ ሂደት ያለውን ክፍተት የሚያረሙ ማስተካከያዎች በመንግስት ተደርገዋል። ከዚህ በኋላ የሚገነቡ ነዳጅ ማደያዎች በእቅድና በተጠና መንገድ የነዳጅ ዓለም አቀፍ ደረጃ ወጥቶላቸው የሚገነቡበት ስርዓት በነዳጅና ኢነርጂ ባለስልጣን በኩል ተዘጋጅቷል። የከተማ አስተዳደሩ ቦታ ይሰጠዋል ወይም የሆነ ቦታ ይገዛል። ዝም ብሎ ጉድጓድ ይቆፍርና ማደያ ይገነባል ከገነባ በኋላ ነዳጅ ስጡኝ ብሎ ነው የሚመጣው ከእኛ ጋር ፍቃድ ወስዶ የገነባ ማደያ የለም እስካሁን ድረስ አሰራሩ በጣም ትልቅ ችግር ያለበት ነው እሱን አሁን ማስተካከያ አድርገናል ከአሁን በኋላ የሚገነቡ ማደያዎች ማስተር ፕላን ኑሯቸው የት አካባቢ ምን ያክል ማደያ ያስፈልጋል በምን ያክል መንገድ የሚል በአዋጅ ስታንዳርድ ሁሉ ወጦለት የሚገነባበት ስርዓት ተቀምጧል እሱን ተግባራዊ ማድረግ ነው በኢትዮጵያ እስካሁን በርካታ ማደያዎች የተገነቡ ሲሆን በቀጣይም ነዳጅ ማደያ በሌለባቸው ወረዳዎች ብቻ 117 የነዳጅ ማደያዎች በጥናት ቀርበው እንዲገነቡ ተፈቅዷል። የከተማ አስተዳደሩም አስገድዷቸው እዚያ አካባቢ ነዳጅ የለም ማን ነው ማደያ የለንም በሚልም የተገነቡ ብዙ ናቸው። እኛ ዝርዝር ዳታ ወስደናል። በሀገሪቱ ማደያ የሌላቸው ወረዳዎች በርከት ያሉ ናቸው። እነሱን ዳታ ወስደናል። ከፍተኛ የሆነ ወረፋ ያለበት ነዳጅ ተጨማሪ ማደያ የሚያስፈልግባቸው ለይተን በጥናት አቅርበን በቅርቡ በጠቅላይ ሚኒስትሩ በኩል ጽሕፈት ቤት በኩል በዝርዝር ታይቶ 117 ማደያዎች ተፈቅደዋል። ይሄ ማደያ በሌለባቸው ወረዳዎች ብቻ እና የተወሰኑ ኩባንያዎች ደግሞ የኩባንያ ሁነው ቢያንስ አንድ ኩባንያ ሚኒመም አራት ማደያ ሊኖር ይገባል። ኩባንያ ሆኖ ለመቀጠል ሚኒመም ያላሟሉ ግሬስ ፐሬድ የተሰጣቸው ነበር። ለእነሱ ማሟያ የሚል ለ19 ኩባንያዎች 19 ማደያ ማለት ነው ሆኖ በጥቅሉ የተፈቀዳለ እሱን አሁን ጥራቱን ብቃቱን እያረጋገጥ ወደ ትስስር እንዲገቡ እናደርጋለን። የነዳጅ ውጤቶች ከሚሰጡት ኢኮኖሚያዊ ማህበራዊና ፖለቲካዊ ፋይዳ አንጻር የአቅርቦት የክምችትና ስርጭት ሂደቱ የተለየ ክትትልና ጥብቅ የቁጥጥር ስርዓት የሚፈልግ ነው። በዚህም ለሀገር ውስጥ ህገወጥ የነዳ ነዳጅ ዝውውር በሚውል መንገድ ታስበው የተጠየቁ ማደያዎች ግን እንዲገነቡ አይፈቀድም ያሉት ዋና ዳይሬክተሩ ፍትሃዊ በሆነ መንገድ ነዳጅ ለህብረተሰቡ ተደራሽ እንዲሆን የሚያደርጉ አካባቢዎች ላይ ጥናት ተደርጎ በሂደት የሚፈቀድ ይሆናልም ነው ያሉት። አብዛኛው ለህገ ወጥነት ስራ ለተለያየ ለኮንትሮባንድ አገልግሎት በሚውል መንገድ ታልሙ የተሰሩት ማደያዎች የሚፈቀዱ አይሆን ማደያ የሚገነባው ለፐብሊኩ ለህዝቡ አገልግሎት እንዲሰጥ ነው። ስለዚህ እዚህ አካባቢ ላይ ደግሞ ተገልጋይ ምንም ስለሌለ ለሌላ ፐርፐስ ስለሆነ እነዚህ ወደ ስራ ይገቡ። ከዚህ ውጭ አሁንም ለህብረተሰቡ ተደራሽ ለሚሆን ችግር ያለባቸው አካባቢዎች በቀጣይም ጥናት እያጠናን ነው፣ እነሱን እየጠየቀ በሂደት እየተፈቀደ የሚቀጥል ነው የሚሆነው ማለት ነው። ይህም ሁሉም አካባቢዎች ፍትሐዊ የሆነ የነዳጅ ስርጭት እንዲያገኙ የሚያስችል ሲሆን፣ ተነሳሽነት ህዝቡን በሚፈለገው ልክና ከሌብነት በጸዳ መልኩ ለማገልገል መዘጋጀት ደግሞ ነዳጅ ከሌለባቸው አካባቢዎችና ከባለ ሀብቶች የሚጠበቅ ተግባር ነው። ፌር በሆነ መልኩ ማህበረሰቡን ማገልገል የምንሰጣቸውን ሰርቪሶች የምንሰጣቸውን አገልግሎቶች ነዳጅ ነው የምንሸጠው። ያንን ነዳጅ ፌር በሆነ መልኩ ማገልገል መሸጥ ሽያጭ ማካሄድ መቻል አለብን። ያው ኢኒሽቲቭ በተለይ የባለስልጣኑ ቢሆን፣ ቀጥሎ ደግሞ ማደያ የሌላቸው ወረዳዎች የራሳቸው ተነሳሽነትም ያስፈልጋል። ባለሀብቶችን ወደዚህ ኢንቨስትመንት ማስገባት ኢንቨስትመንቱ እንትን እንዲልና እዛ ቦታ እንዲሰራ እንዲስፋፋ ማድረግ ፕራይቬቶች ይጠበቅባቸዋል። ለሀገር ኢኮኖሚ ቁልፍ ሚና የሚጫወተውን ሀብት በቁጠባ ለኢኮኖሚው አስፈላጊ በሆኑ አካባቢዎች እንዲቀርብ ማድረግ እንዲሁም ለልማት ፕሮጀክቶች እንዲውል መጠቀም ተገቢ ነው። ነዳጅ ውድ ሀብት ነው። የዚህ ሀገር ነዳጅ አናመርትም ነው። እንግዲህ በቅርቡ የተፈጥሮ ጋዝ ጀምረናል። በሚቀጥሉት ሶስት ዓመት ደግሞ ማጣሪያው ሲያልቅ ነዳጅ የማምረት እስከምንጀምር ድረስ ስቲል ከፍተኛ የውጭ ምንዛሬ ወጦ ነው የሚገዘው ይህ ሀብት በጥንቃቄ ኢኮኖሚው ለሚፈልገው አካባቢና ስራ በኋላ ያለበት ሴክተር።